አሰላሙ አለይኩም ወራሕማቱላሂ ወበረካቱ። ውድ ተከበራችሁ ሂክማ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ከኛ ቦታ ውለ ሰላም። ውድ ተከበራችሁ ሂክማ ቤተሰቦች፣ ዛሬ ከስራት ይመጣለች። ፋረማረጋት ሰርፕራይዝ አላት። አሁን እንደሚታዩት ቤቴን እያስተካከልኩ ነው። በኋላ መጨረሻ ላይ ፋርጌ ምናምን ታያላችሁ። እናንተ እስከ መጨረሻ ተከታተሉ ሰብስክራይብ እያደረጋችሁ አበረታታት ጥሩ ጥሩ ቆንጆ ቪዲዮ ይዛ ትመጣለች። እንግዲህ ከእናንተ የሚጠበቀው ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እላችኋለሁ። ዛሬ ያበደ ምርጥ ሳይፕራይዝ ና ላለሷ እና እናላችኋለሁ ቤተሰቦቼ ጠብቁን። ዛሬ በቃ ደስ በሚል ሁኔታ ሰርፕራይዝ አደረጋታለሁ። እንግዲህ እንደሚታዩት ቤቴን ጓዝ ጊዜ እየጠበኳት ነው። እሷ እየመጣች ነው። መጨረሻ ላይ የሚታዩት ነገር በጣም ነው የሚያስደስታችሁ ብዬ አስባለሁ። እንግዲህ ያኔ ጥሩ ነገር ነው ምርጫ አደረኩላት፣ በጣም የምትወደው ነገር፣ በዚህ ጊዜ ደግሞ የምትፈልገው ነገር ነበር። እንግዲህ ፋ ነው ማረጋ እና እንደምታዩት ጥሩ ጥሩ ቪዲዮ ምግብ ምግብ በቃ ጥሩ ሙያት ይማራላችሁ። ምን አላፋችሁ? ብቻ እሱን ሼር ያረጋችሁ፣ ሰብስክራይብ ያረጋችሁ፣ ተከታተሏት፣ አበረታቷት። ጥሩ ልጅ ናት፣ በጣም የምትወደድ ልጅ ናት እላችኋለሁ ጓዴዎቼ። እና ጠብቁ ተከታተሉ። አሁን እንደሚታዩት የሚታዩትን ስልክ ሳይፈራጅ ላረጋት ነው። እሷ ገና ያው እሷ ገና አልመጣችም። ያው እናንተ ቀድማችሁ እዩት ብዬ ነው የከፈትኩት ዩት በጣም ቆንጆ ስልክ ነው ለስራ እንደሚመቻት ያኔ፣ አጂስም ዩቱብ ስለከፈተች ስልኩ በጣም ያስፈልጋት ነበር። ያው የምትወደው ነገር እንደ መሆኑ አንጻር ገዥች ይላታለሁ። በጣም ቆንጆ ስልክ ነው። ስታየው እንግዲህ ምን እንደሚሰማት አብረን እናያለን፣ ጠብቁ። ቆንጆ ስልክ ነው እና ራስቸው ያለው መጨረሻ ላይ የእሷን እንትን እናያለን፣ የእሷን ሪያክሽን እናያለን። እና እናላችኋለሁ እንግዲህ እናንተም እንደምትዝናኑ ተስፋ አረጋለሁ። ይህን ቤቴን ገዝ ጊዜ ለሷ ነው። እንግዲህ ፈርጌ እየጠበኳት ነው። እንግዲህ እንደሚታዩት በዚህ መልኩ ፋርጌ ገዝ ጊዜ እየጠበቅኳት ነው። እሷን በጣም ትደሰታለች ብዬ ተስፋ አረጋለሁ እንግዲህ አብራችሁ እንግዲህ እናንተም እየተዝናናችሁ ጠብቁን። ፋ በሉ በያላችሁበት ሁላችሁም ሰውዲ ያላችሁ ሁላችሁም እንግዲህ በመዳን ኮሺና እየተዝናናችሁ ስሩ ስራችሁን። በርታ በሉ እላችኋለሁ። እንግዲህ ያምራልሳ። በጣም እንደሚትወደው ተስፋ አረጋለሁ። ደግሞም ትወደዋለች። ኢንሻአላህ እሷን ለማስደሰት ነው እንዲህ ይደፋ ቀና ብዬ ፏር አኩሪ የጎዘገዝኩት።